ይሄን ሰማን ደግሞ ሃይሚና ብሩክ መሀል የሆነ ብጥብጥ ተፈጠረ። ብጥብጥ ተፈጠረ? ለምን እኔ እግዚአብሔሪን ሃይሚና ብሩኬ ከልብ የምወዳቸው ልጆች ና እነሱ ላይ አስተያየት መስጠት ማልፈልግ ለምን ሁለቱም በጣም ነው የምወዳቸው ማለት ነው። አንዳንድ ሰዎች ግን አታስቡም እንዴ? ሰላም ሰላም ውድዬ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች ሰብስክራይብ ያድርጉ ማለት ነው። ይህን ሰሞን ማለት ነው ሃይሚና ብሩክ መሀላቸው የሆነ ነገር ገባ። እነሱ ላይ አስተያየት መስጠት አልፈልግም። ለምን ማን ላይ አስተያየት እንደምትሰጡ አታውቁም። ለምን ሁለቱ እኔ በአንድ አይን ነው የሚወዳቸው። ብሩኬም በጣም ስርዓት ያለ ልጅ ነው። ለእናቱ ክብር ያለ ልጅ ነው። በእውነት ለእናቱ ክብር ያለ ልጅ ደግሞ ለሴት ልጅ በጣም ትልቅ ሪስፔክት አለ። ለምን እናቱን ስለሚወድ ብቻ ሴት ልጅን ይወዳል ማለት ነው። በእውነት እግዚአብሔር ማለት ነው። እናቱን የሚወድ ወንድ ልጅ እናቱን ቢወድ ለእናቱ ክብር ያለ ለሁላችንም፣ ለሁሉም ሰው ማለት ነው። እናቱን የሚወድ ወንድ ልጅ ለሴት ልጅ ብሰጣው ወይ ደግሞ ባህል ቢሆን ጥሩ ነው። ለምን ሪስፔክት ትኖራል ለሴት ልጅ ማለት ነው። በጥቂቱ ሴት ልጅን አይገፋም፣ ሴት ልጅ ማዋረድ አይፈልግም ማለት ነው። ስለዚህ ሀይሚና ብሩኬ ይህን ሰሞን መሀላቸው የሆነ ብጥብጥ ገብተዋል ማለት ነው፣ ብጥብጥ ገብተዋል፣ እየተጣሉ ነው። እኔ አልገባኝም። ብሩኬ ወደ ሶስት መቶ ሺህ እየገባ ነው። እሱን እንዲገባ ፈልገው ይሁን ሀይሚ ወደ ሁለት መቶ ሺህ ኬ አምሳ ኬ እየገባች ነው፣ ገብታለች ደግሞ ትላንትና እሱ አሁን ይህን ነገር እኮ የሚገባችሁ የሆነ እንትንም ባይሆን ማለት ነው ብሩኬ የራሱን ካሜራ ይዞ የራሱ ላይ አይለቅም ለሀይሚ ላይ ልቃ እንደዚህ ተራ በተራ ተራ በተራ ነው እነሱ ጋር እየሆነ ያለ ስለዚህ መጠረጠር አለባችሁ ለስራ ስራ ስለሆነ ማለት ነው አሁን ምን አገባ የሀይሚ እናት እዚህ ውስጥ የምትዘቀዘቁ ምን አገባትና የብሩኬ እናት እዚህ ውስጥ የምትዘቀዘቁ ሀይሚና ብሩኬ ከጠጣሉ ይጣሉ ምን አገባት ሳ ምን አገባትና ቤተሰብ እዚህ ውስጥ ገብቶ የምትዘቀዘቀ? እግዚአብሔርን! እናት የላችሁም? እንደ እናቶች የምትዘቀዝቁ፣ ህሊና የላችሁም? እንደ ህሊናቸው አይወቅሳቸውም? እናንተ ህሊና አይወቅሳቸውም? ትልቅ ሰው እንደዚህ እጃቸው ራሱ እንዴት ይሻላል? ዘቅዝቃችሁ እሷ ላይ ስትሩ ብሩኬን ወግናጭ፣ ነገ እነሱ ይጣረቃሉሽ፣ ምንትል ምትሆን ሲቀጥል ደግሞ ብሩኬ እናት ዘቀዘቅ አይወደም ብዙ ጊዜ እናገራል። ማንም ሰው የኔን አልፎ እናቴ ልናገር አይገባም፣ የቀራ ይቅርብኝ እንጂ እያለ እየተናገረ ምን ሆናችሁ ነው? እግዚአብሔርን እጃችሁ ራሱ እንዴት ይፈቅዳል? ናቸው እንዴት ይፈቅዳል? እና እናቶች እዚህ ውስጥ የምታስገቡ የተጣሉ ብሩክና ሀይሚ ነው እንጂ ቤተሰብ አይደለም። ወይ ደግሞ እነሱ ወቶ አልተናገራችሁም ምን አላላችሁም። ለምንድን ነው እዚህ ውስጥ የምታስገቡ? ለምንድን ነው እናንተ እነሱ ነገ ከምታረቁ? ለምንድን ነው እናንተ ክፉ የምትሆኑ? እግዚአብሔርን አረ ተው እናቶችን ተው። እናንተ ከሴት ልጅ አልተወለዳችሁም? ከእናቴ የላችሁ እናቴ እንደዚህ ማታ ብትዘቀዝቅ ደስ ይለኛል ብላችሁ አታስቡም እንዴ? ለዛውም ሴቶች። አረ በመድኃኒዓለም በጣም ነው የሚያስጠላ። እነሱ ስራ ሊሆን ይችላል። እኔ አኗ ሃይሚና ብሮኬ ላይ አስተያየት መስጠት ስራ ሊሆን ይችላል። ለምን ሁለቱ የምትወዱ ከሆነ አንድነታቸው የምትፈልጉ ከሆነ ሄዳችሁ በኮመንት እናንተ አንድ ስትሆኑ ነው የሚያምርባቸው። እናንተ አንድ ስትሆኑ ነው የሚያምርባቸው። አሁን ትናንትና ሃይሚው ጋር የነበረ ልጅ ማለት ነው ቡሩክ ያውቃል ማለት ነው ለምን ከሰው የሚደበቅ ነገር የለም። ፎቶ ምናምን እየወጣ ነው ወጥቷልም። ስለዚህ እናንተ ደግሞ ሄዳችሁ የሃይሚን እናት ትዘቀዝቃላችሁ፣ የሃይሚ ደጋፊ ትሆናላችሁ፣ የብሮኬን እናት ትዘቀዝቃላችሁ። በጣም ሼም ሼም ነው። በጣም በተለይ ሴቶች እናት ያላችሁ፣ ለእናታችሁ የምታስበው ከሆነ እናቴ ብትሆንስ ብላችሁ አስቡ። እዚህ ውስጥ ትልቅ እነሱ ምጣሉ እነሱ ትልቅ ሰው ምን አድርጎ ነው? እናት አባት፣ ወንድም፣ ሌላ ሰው ሌላ ሰው ሌላ አካል ምን ያረጋል? ውስጥ ምን አረጋል? እና ምዘቀዘቆ ኧረ፣ ተው፣ እናታችሁ አትዘቅዝቁ። እንዲ በጣም ነው ልብ የምሰምረው፣ ሀቤሪን እንደዚህ አታርጉ። ትልቅ ሰዎችን አትዘቅዝቁ። እነሱ ነገ ይታረቃል። አሁን ይህ ነገር ስብስ ብሩክ አይወድምና እናቱ ስትነካ አይወድምና ና ይህ ነገር ይቆማል ማለት ነው። ይቆማል ታያላችሁ። እነሱ ደግሞ ይታረቃሉ። እናንተ ደግሞ በከንቱ እናቶች የምትዘቀዘቁት ትቀራላችሁ። በጣም ይደብራ ምን ቸገረኝና እዚህ ሚዲያ ላይ የሚያውቀው ሰው ሰው ሊደግፍ ብዬ እናቶን ምን እሷን ከወደድኩ እሱን ከወደድኩ ለምን እናቱን ይነካሉ? አት እንትን